በጣም ደስተኛ ሆንኩ። ተስፋዬ ለመለመ። ጋይስ ለካ እኔ ከህዝብ ጎን ነኝ። ትላንትና እንዳያችሁት በእኛ ትላንትና ማለት ነው የነበረው የመንግስት የድጋፍ ሰልፍ፣ የፋኖ ተቃውሞ ሰልፍ፣ በዚህን ደረጃ ይወጣሉ፣ በዚህን ደረጃ ይካሄዳል ብዬ አስቤም ገምቼ ማላውቅ ፋኖ የህዝብ ድጋፍ አለኝ በሚላቸው አካባቢ ተቆጣጠሪያቸዋለሁ በሚላቸው አካባቢ አንድ ህዝብ እንኳን ሳይቀር አንድ ግለሰብ እንኳን ሳይቀር በዚህን ደረጃ የመንግስት የድጋፍ ሰልፍ የፋኖ የተቃውሞ ሰልፍ በዚህን ደረጃ ይወጣሉ ብዬ አስቤም ገምቼም አላውቅም። ለካ እኔ ትልቅ ህዝብ ጎን ነው ያለሁት። ለካ እኔ ጠላት የለኝም ጋይስ። ምክንያቱም ሁሌም የምትሰራው ለህዝብ ከሆነ የህዝብን የልብ የምትታዳምጣለህ። ያ ማለት መላው የአማራ ክልል ህዝብ እኔ የምናገራቸውን እያንዳንዱ ነገር በልብ ውስጥ አለ ማለት ነው ፋኖን መቶ በመቶ የሚቃወም የአማራ ክልል ህዝብ ይሄን ያክል የተከበረ መኖሩን ሳይ ፋኖ ለምንድን ነው እኔ ብቻ ጠላት አድርጎ የሚያየው ከህዝብ የተለየ ምን አልኩኝ ምን አደረግኩኝ የሚለው ነገር ተመልሶልኛል ምናልባት ያ ሰልፍ የተለያየ ነገር ከጀርባው ልሰጡ ትችላላችሁ ተከፍሏቸው ነው የብልጽግና አመራሮች ነው ምንም ብትል ምንም ምንም ቢሆን ምንም ምንም ያደርግ ምንም ብቻ የወጣው የተቃውሞ ሰልፍ የህዝብ ቁጣር ብዛቱ ይህ ነው ነው አልহামዱሊላ አሁን ምን ሊውጣችሁ ነው መብረቁን ብቻ ጠላት ላደረጋችሁ ምን ሊውጣችሁ ነው ምን ነው እስኪ አስቡት መብረቁን ብቻ ጠላት ያደረጋችሁ ግለሰቦች ወደኋላ ተመለሱና አስቡት ሌላው ሌላ ቢር ብሄረሰብ መልክት ማስተላለፍ ወዳሉ በተለይ በተለይ ለኦሮሞ አያችሁት ፋኖ የሚባለው በአማራ ክልል ህዝብ አይደገፍም ፋኖ ለሚያደርጋት እያንዳንዱ ነገር ፋኖ ለሚፈጽማት እያንዳንዱ አግፍ ፋኖ ለሚናገራት እያንዳንዱ አስቀያሚ ንግግር የአማራ ክልልን ህዝብ ተጠያቂ እንዳታደርጉ። ይሄ ለእናንተ ማሳያ ነው። አመሰግናለሁ።